የሳውዲ አረቢያ ድንበር ጠባቂዎች 80 ኪሎ ግራም ጫት የያዙ አራት ኢትዮጵያውያንን በቁጥጥር ስር መዋላቸውን አስታወቁ። የሳውዲ አገር ውስጥ ጉዳይ መስሪያ ቤት ባወጣው መግለጫ እንደገለጸው እነዚህ ኢትዮጵያውያን የተያዙት በጂዛን ግዛት ውስጥ ነው። 80 ኪሎ ግራም የሚመዝንና በአራት ከረጢት ውስጥ የታጨቀ ጫት መያዝ በኮንትሮባንድ ወደ ሳውዲ በሚያስገቡበት ወቅት በድንበር ጠባቂ አካላት በቁጥጥር ስር መዋላቸውን አስረድቷል። መስሪያ ቤቱ ጨምሮ እንዳስታወቁ ቆ አራቱ ኢትዮጵያን ከተያዘባቸው ህገወጥ እዝ ጋር በፖሊስ ጣቢያ የሚገኙ ሲሆን ጉዳያቸው በቅርብ በፍርድ ቤት የሚታይ ይሆናል። ይህ በእንዲህ እንዳለ እንዲህ አይነት ድርጊት በሳኡዲ አረቢያ አሰላሙ አለይኩም ወረህመቱላሂ ወበረከቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ እንደተለመደው ዛሬም እንግዲህ የኢትዮጵያኖች ውርደት በሰዑዲ አረቢያ እንደሚከተለው ቀጥሏል። እንግዲህ እንደምታዩት ነው፣ ምንም የሚካር ነገር የለውም። አንዳንድ ሰዎች ግን ሰማዩ ምድር ነው፣ ምድሩ ሰማይ ነው ካላችሁ መብታችሁ ነው፣ እንደፈለጋችሁ ማለት ትችላላችሁ። እና እንግዲህ ሰሞኑን እንደምታዩት የኢትዮጵያኖች ጎረምሶች በየተደበቁበትም ሆነ በየመኑ የሳዑዲ ፖሊሶች እየመዘረጡ እያወጧቸው ይገኛሉ ማለት ነው። እንዳያችሁት እንግዲህ ግማሹ በጫት ግማሹ በአደንዛዥ እጽ በቁጥጥር ስር እየዋሉ እጅ ከፍንጅ እየተያዙ እንደምታዩት በካቴና ግጥም እያደረገ እያሰረ እያመጣቸው ነው ማለት ነው እና የሳዑዲ አረቢያ ልክ እንደዚህ አይነት ሀገር የሚጠፉ ሀገርን አጥፍተው ጠፊ ሰዎችን እያጠፋ ይገኛል ማለት ነው። የራሳቸው ሀገር ከበከሉ በኋላ በሰው ሀገር እንግዲህ እንደዚህ አይነት ጉድ እንደምታዩት ነው እንግዲህ ይህ የምታዋቸው ነጫጆቹ ነገሮች በጣም አደገኛ መድኃኒት ናቸው አደገኛ መድኃኒት አደንዛዥ እጽ ወደ ሳዑዲ አረቢያ ሲያስገቡ የተያዙ ኢትዮጵያኖች ናቸው በብዛት ታዋላችሁ ገና ብዙ ታያላችሁ በየቀኑ ጉር ነው የምንሰማው የኛ ጉድ ምንም አያልቅም ግማሹ በጫት ግማሹ በሄ በአስካሪ መጠጥ ብቻ በሚገርም እና በሚያሳዝንም በሚያስደነግጥም ስራ ነው የተሰማራው የእኛ ህዝብ ማለት ነው። እና አሁን ግን እንዲሁ ሳስበው ሳስበው ስንት ንጹህ ስንት ንጹሃን ኢትዮጵያኖች፣ ስንት ጀግና ኢትዮጵያኖች፣ ስንት የስራ ሰዎች እያሉ ከነዚህ ጋር ተደምረን ኢትዮጵያዊ መባላችን ግን በጣም ያሳፍራል። የምር በጣም ያሳፍራል። እና እነዚህ ወንጀለኞች በተያዙ ቁጥር ምንድናቸው? ኢትዮጵያዊ ናቸው። አስካሪ መጠጥ የሚሸጡት እነማን ናቸው? ኢትዮጵያዊ ናቸው። ይህን መድኃኒት ይዘው የተገኙት እነማን ናቸው? ኢትዮጵያዊ ናቸው። ሲገደሉት እነማን ናቸው? ኢትዮጵያዊ ናቸው። ከላስ ያ ጀማዓ ምንድን ነው ማድረግ ያለብን? ይሄ ነገር እንዲቆም ስማችን እኮ ጠፋ። ሀገራችን ተሰቀቅን። አሁንማ በቃ በጣም ተሰቀቅን። በየቀኑ የምናየው ጉድ እንደምታዩት ነው እንግዲህ። እነዚህም ሰነ ብራቸው ሰነ ስልካቸው የሳኡዲ ሪያል ስልካቸውን ምናምን እንደያዙ ስከተነ ማዲህን ላቸው እጅ ከፍንጅ ተይዘዋል ማለት ነው እንግዲህ። እንደምታዋቸው አንድ ቀን ብታልፉ አንድ ቀን አታልፉም እና በዚህ ስራ ተሰማርተው የሚሰሩ ወንዶች አሁን ላይ በቃ ሁልጊዜ ነው የሚያዙት። በየቀኑ በየቀኑ በሺ የሚቆጠሩ ወጣት ነው የሚያዙ በዚህ በሳኡዲ በደንበር ሳኡዲም ለመግባት አቅም የሌላቸው በቃ ባህር ተሻግሮ እንዳለ የመን ደንበር ስለሆነ እነሱ ምንድን ነው ስራችሁ? በቃ ይህንን ህገወጥ ስራ ማስረክብ። በነገራችሁ ላይ ቢያዙ እኮ ምን ቅጣት እንደሚከተላቸው እኮ አያውቁም። አብዛኛው ታውቃላችሁ፣ አያውቁ የታውቀው የተሰምተው ኢትዮጵያ የገጠር ሰው ናቸው፣ የገበሬ ሊ ናቸው፣ ገበሬ ናቸው፣ ህጻናት ናቸው። ሳውዲ እንሂድ ያለን ብለን ብለው ይመጣሉ። አስቡት እናንተ አሁን አረብ ሀገር ያላችሁ ሁላችሁም ሀገር ቤት በነበራችሁበት ሰዓት ስለ አረብ ሀገር ስለ ሳዑዲ ስለ ዱባይ ስለ ኳታር ሲወራ ምንድን ነበረ የሚወራው ምን ነበር የሚወራው ሁላችንም እናውቃለን በቃ በጣም የተከበድ ወር የነበረ የሚወራው ስንመጣ ግን ሌላ አለም ውስጥ ነው የገባነው ወገን እና እነዚህም እነዚህም ይህንን ስራ እየሰሩ ቢያዙ ምን አይነት አደጋ ምን አይነት ቅጣት ምን አይነት እስራት እንደሚገጥማቸው አያውቁም። በርግጠኝነት አያውቁም። የሚያውቁት የሳውድን ህግ ጠንቅቀው የሚያውቁት እንዲህ አይነት ስራ አይሰሩም። እና በሚያሳዝን ሁኔታ እንግዲህ ያው በዚህ መልኩ በቁጥጥር ስር እየዋሩ ወደ ፈርቸሬ ወደ እስር ቤት እየተወረወሩ ይገኛሉ ማለት ነው። በጣም ነው የሚያሳፍሩትም የሚያሳዝኑትም። ወገን አንዳንድ ሰዎችን ሲነግሯችሁ በቃ በጣም ተሳድባላችሁ፣ ምንትላላችሁ፣ ምንትላላችሁ፣ ተሳደቡ፣ መብታችሁ ነው እ እ ደግ አደረጉ ጀግና ትላላቸው። አሁን አሁን ይሄ ጀግንነት ነው? አሁን ይሄ እንደዚህ አይነት ስራ ሲሰሩ ማለት ነው ብዙ ሰው እስኪ ደግ አደረጉ ጀግና፣ ጎበዝ፣ አንበሳ ምናምን። እንደዚህ አይነት ስራ መስራት ጀግንነት ነው እንዴ? ወላሂ ጀግንነት አይደለም ውርዴት ነው። ወንድ ልጅ እንግዲህ አንገቱን ደፍቶ እንደዚህ መሳቂያ መሳለቂያ መሆን ይሄ ውርዴት እንጂ ጀግንነት አይደለም። በነገራችን ላይ እና